እኔ ቀናይ ነኝ አታም ጥብደባል ከቶ አታጋሩኝ ይለናል። ያላህ ከባሉ በዘርባይ በእምነት ቢለያይ ቁርአኑ ያዘናል ሁሉን እኩልና የመጨረሻዋን ቀናማኝ አላህ ሰው ጎረቤቱን ያክበር ይርዳ የሚለውን አስተምሮት እየተዘነጋ ሁሉም ግንቡን አጥሮ በቤቱ ተዘጋ። ለጎረቤቱ ሀካል ሰጠው ዋጋ አለቀሰ ቁልቋል ካካ ምትጠቅም ነብዩ አስተማሩን ስለ ጎረቤት ሐቅ፣ ቢታመም አስታመም ነውሩን እንድንደብቅ፣ ቢሞት ጀናዛውን በወግ እንድንሸኘው፣ ብድርም ቢጠይቀን እንድናበድረው፣ ዕዳ ቢኖርበት እንድንከፍልለት፣ የሙት ልጅ ቢኖረው እንድንይዝለት። እስቲ ልብን በለው የጎረቤትን ሐቅ። ጅብሪል ለነብዩ ሚስጥሩን ሳይደብቅ ሳይታከታ ደራ ቆሞ እንደሰታቸው፣ ሐቁ ወራሽ ሆኖ እስኪ ሰማቸው። አስተምረውን ነበር ባክሯ ደጋግመው፣ ጆሮ አልሰጣል እንጂ እየዘነጋ ነው። ጆሮ አልሰጣል እንጂ እየዘነጋ ነው። በዙሪያችን ያለው አርባ ቤት በሙሉ ጎረቤት ነው ብለው ነቢ እንዳስተዋሉ

ታሟል አልደረስኩለት፣ የስቃዩ ለተ ተቸክሮ አረዳው መርቼ ዝምታ እኔ ስቱሩ ለበስኩ አድራለሁ፣ ተግቢ ጎረቤቴ ሲሞት በርሃብ ተገቢ አጥሬን አስረዝሜ ከበላዩ ሰራፍ ነፋስ ከለከልኩት፣ ለሱ አልተጨነኩ የኔ ምግብ ሽታ ሰላም እየነሳው! አላህን አማሩ መንገዱ ሰጽደው መተዛዘነ ጠፋ ሰው ተጨካከነ፣ በጉራ ተሞላ ልቦ ደነደነ፣ ትእዛዙ ተረሳ። የጎረቤት ሀቁ ለእኔ ብቻ ለትንሹ ትልቁ ነበራ አሰብሆቱ የተሰጠው ለእኛ በየው መልኪያ ማለት ከሳት ለመዳኛ እንዲህ ነበር ያሉት ነቢዩ ሲያስተምሩ ስለ ጎረቤት ሐቅ እውነቱን ሲመክሩ። ራስክን አታግዝፈው አለሁ አለሁ አትበል፣ ዝቅ ብልህ ከታችን ያውኩል። ለራስ እንዲሆን የምትመኘውን ደግሞም ለቤተሰብ ማድረግ የምትሻውን ለሌላውን ማድረግ አሐቁ እንዳያልፍብት ከአንተ የቀረ ምንም ገፍቶ ቢመጣብብ በአንተ ላይ እንዳይደርስ የምትጠላውን ለሌላውም ጥላ አትርገጥ ትጥላውን፣ ለሰው ልጅ በሙሉ ደክ ደግ ስላ ታገኝበታለህ ይኋኋላ ይኋላ ለጎረቤት መልካም ሁን። የማትኮረብት አዱንያ ከንቱ ነው። ጀነት ግን አስፈልጥ አነባለሁ ቃሉም ደግሜ ደግሜ ሲያልፍ እየረሰሁ እንደ ማታሚ ከበደል አልነሳው ራሴን ስመረምር ትዕዛዙን ሳልፈስም ምንም ለማልፈጥርም

ድምፄን ከፋ አድርጌ ነሳው ሰላሙን፣ አጥሮን እየገፋዋ አባስኩትምን፣ ገመገምኩት ራሴን በህሊና መዝኝ ለካስከልህ ያለው መንምኜ መንምኜ፣ እንዲያው የስም ሙስሊም ያብቻ ሆኜ እንዳዛ ጐርጓሪ ዘንዶውን አድኜ መጽደቅ የፈለገ ጀነትን የሻሰው ይርዳ ጐረቤቱ ከፍሎ ከሚጐርሰው። ክፉ ያድረገበት በክፉ የመኘው አይመኘው ቢያጠቃዊ ታገስ በይቀርታ ይጐብኘው። እዝነት ርኅራሄን ፍቅርን ተላብሶ አካፍሎ ያካምሰሩ ካለው ላይ አቀምሶ የሚለውን ትዕዛዝ የአሐዲስ የቁርአን ሕግ በቀሪው ሕይወቴ መመሪያ የባድር አረፈደምና አላበቃም ቀኔ በእምነቴ ይሸፈ የእስካሁን ወርቃኒ የጎረቤቱን ሐቅ አሸንፎ የኖረ የመጨረሻዋን ከናም ያደረ ሐቁን አሳልፎ ይቅርባይ ከሆነ ሙስሊም ማለት ይህ ነው አላህን ያምነ በጎረቤቱ ላይ እምነት ፍቅር ጥሮ ለቤተሰብ ክብር የሚቆም ነው ብሎ ተግባብቶ በጋራ ይኑር ይላል ካሉ በቁርአን በሀዲስ አንቀጽ በንቀጽ ውሎ አላፊ ነውና የዚህ ዓለም ደስታ በመጨረሻው ቀን ያዋከሰለታ ጎድላ ከተገኘች ምግባር ሚዛን ሰሚ ዳኛ ያገኝ ዋይታና ሐዘን በእውነተኛው ፈራጅ በአላ ሲዳኙ የዚህ ዓለም ቀብራራ ያንሳልከትንኝ አላህ ትዛዝ ሰጠ ነቢዩ አስተማሩ የጎረቤትን ሐቅ በዝርዝር አብራሩ። ውዴታና እዝነትን ቅናት ሳቢነትን ለወንድሙ የሰጠ አያጣም ጀነትን። በመከራው ጊዜ በችግሩ ለት ከወንድሙ የቆመ የተጨነቅለ አላህ ብሏልና ቆም ያለው ከጎኑ ንቁ ከንቅልፋቸው ከመኝታባኑ የጎረቤትን ሐቅ ሳታድረሰ ብዙ እንደ ታዘዘን ሆን በቁርአን ባህዲዙ ቀልብና ብርታቱን እምነቱን ያድለን የዚያ ዓለም ዱኛ ወረታ ያታለን